ጤና ይስጥልኝ። ይህ ሪያሊቲ ሚዲያ ነው የዕለቱን መረጃ ይዞ ይቀርብ ያለው። ሀዱሽ ዳግም ተያዘ። ከጥቂት ቀናት በፊት በስህተት ከስር ተለቆ ሲፈለግ የነበረው ሀዱሽ ገብረሥላሴ ቅባቱ በፖሊስ ዳግም መያዙ ተሰማ። ይህ እርምጃ ሰፊ የፍተሻ ዘመቻ ማብቃቱን ያመላክታል። የሀዱሽ ዳግም መያዝ ብቻ ሳይሆን አዲሱ ገጽታውም ከፍተኛ ትኩረት ስቧል። ቀደም ሲል በእስር ቤት የለበሰውን የትራክ አሁን በተለቀቁት ፎቶዎች ላይ ዘመናዊ ጃኬት እና ጂንስ ሱሪ ለብሶ መታየቱ ታውቋል። ይህ ከፍተኛ የልብስ ለውጥ በጉዳዩ ዙሪያ አዳዲስ ጥያቄዎችን አስነስቷል። ፖሊስ እስሩ በተረጋጋ ሁኔታ እንደተከናወነ ሲገልጽ፣ ሀዱሽ ምንም አይነት የማምለጥ ነገር ሳያሳይ በሁለት ሴት ፖሊሶች እንደተያዘም ይህን አዲስ ፎቶ አያይዞ አስታውቋል። የኢትዮጵያ ባቡር ኮርፖሬሽን፣ ሰሜን ኢትዮጵያን ከጅቡቲዋ ታጁራ እና ከኤርትራዎቹ አሰብ እና ምጽዋ ወደቦች የሚያገናኝ ሐዲድ በአንድ ነጥብ አምስት ስምንት ቢሊዮን ዶላር ለመስራት ማቀዱን ሪፖርተር ዘግቧል። ፕሮጀክቱ ከመቀሌ እና ወልዲያ ወደ ሁለቱ አገራት ወደቦች የሚዘረጋ መሆኑን ዘገባው ጠቅሷል። ኮርፖሬሽኑ ይህንን እቅዱን ያቀረበው፣ ከቀናት በፊት በአዲስ አበባ በተካሄደ የባቡር ሐዲድ ኢንቨስትመንት ስብሰባ ላይ መሆኑን ዘገባው ጠቅሷል። አዲሱ ፕሮጀክት በዓለም አቀፍ የግልግል ፍርድ ቤት ከተያዘው የቱርኩ ኩባንያ ከጀመረው የአዋሽ ኮምቦልቻ ሃራ ገበያ የሐዲድ ፕሮጀክት ጋር ግንኙነት የለውም ተብሏል። በአማራ ክልል ምሥራቅ ጎጃም ዞን የስናን ወረዳ አስተዳደር ጽንፈኛ ሲል የጠራቸው ታጣቂ ኃይሎች ረቡዕ ገበያ ከተማ ላይ ከትናንት በስቲያ ተኮሱት ባለው ሞርታር ሁለት ሰዎች እንደተገደሉ በማህበራዊ ትስስር ገጹ አሰራጨው መረጃ አስታውቀዋል። በሞርታር ጥቃቱ ሕይወታቸው ያለፉት የረቡዕ ገበያ የቴክኒክና ሙያ ኮሌጅ መምህር ብርሃኑ ጌትነት እና ቡና በማፍላት የምትተዳደረው ወጣት አጸደ ያሳብ መሆናቸውን የወረዳው አስተዳደር ገልጧል። በዚሁ ጥቃት ሌሎች ከዘጠኝ በላይ ንጹሐን ሰዎች እንደቆሰሉም ከወረዳው አስተዳደር መረጃ ተመልክተናል ይላል ዋዜማ ሬዲዮ። የዓለም ምግብ ፕሮግራም በአማራ ክልል በጸጥታ ችግርና በተደራሽነት ውስንነት ሳቢያ የሰብዓዊ እርዳታ ስራው ከፍተኛ የሎጂስቲክስ ተግዳሮቶችን እንደገጠሙት አስታውቋል። ድርጅቱ በምዕራብ ጎንደር ዞን በመተማና በምስራቅ አማራ አንዳንድ አካባቢዎች የጸጥታ ችግር ሳቢያ እርዳታ የማጓጓዝ ስራ በእጅጉ እየተጓተተ መሆኑን ገልጧል። ድርጅቱ ከጥር 2017 ዓ ም እስከ መስከረም 2018 ዓ ም ወደ ክልሉ 7 ሺሕ 711 ኪዩቢክ ሜትር ሰብዓዊ ድጋፍ አጓጉዣ ያለሁ ብሏል። የእርዳታ ማጓጓዣ ተሽከርካሪዎችን ደኅንነት ለመጠበቅ የእርዳታ ተሽከርካሪዎች በኮንቮይ ማለትም በአንድ ላይ እንዲንቀሳቀሱ የማድረግ አሰራር ሲከተል መቆየቱንም ድርጅቱ ጠቅሷል። ገቢዎች ሚኒስቴር የስንዴ ምርት አቀነባባሪ አምራቾች ለስንዴ ግዢ በሚፈጸም ክፍያ ላይ የሁለት በመቶ የቅድመ ግብር ክፍያ ተፈጻሚነት እንዳይሆን ገንዘብ ሚኒስቴር መወሰኑን እንዳስታወቀ ካፒታል ዘግቧል። ውሳኔው የታክስ ውሳኔ ማስታወቂያ በደረሳቸው፣ በታክስ ውሳኔ የቅሬታ ሂደት ባሉት እና በቀጣይ የኦዲት ስራዎች ላይ ጭምር ተፈጻሚ እንዲሆን መታዘዙንም ዘገባው ጠቅሷል። ውሳኔው የተወሰነው፣ የስንዴ አቀነባባሪ የአምራቾች ያቀረቡትን ቅሬታ መሠረት በማድረግ እንደሆነ መረዳቱን ዘገባው አመልክቷል። አሜሪካና ቻይና የንግድ ማዕቀፍ ስምምነት ላይ መድረሳቸው ተገለጸ። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት ማሌዥያ ውስጥ ለሁለት ቀናት ከተደረጉ ውይይቶች በኋላ እንደተናገሩት አሜሪካና ቻይና በሚቀጥለው የመሪዎች ጉባኤ በጣም ስኬታማ የሆነ ማዕቀፍ ላይ ደርሰዋል። የቻይና ከፍተኛ የንግድ ተደራዳሪ ሊ ቸንጋንግ እና ምክትል ፕሬዚዳንት ሄላይ ፌንግ በማሌዥያ እየተካሄደ ከሚገኘው የደቡብ ምስራቅ እስያ ሀገራት ማህበር ጉባኤ ጎን ለጎን ከቤሴንትና ከንግድ ተወካይ ጄሚሰን ግሪር ጋር እየመከሩ ነው። እነዚህ ንግግሮች ዶናልድ ትራምፕ ቤጂንግ በብርቅዬ የምድር ማዕድናትና ቁልፍ የኢንዱስትሪ ግብዓቶች ላይ የኤክስፖርት ቁጥጥርን በማስፋፋቷ ምላሽ ከህዳር አንድ ጀምሮ በቻይና ምርቶች ላይ አዲስ መቶ ፐርሰንት ቀረጥን ለመጣል አቱ በኋላ ውጥረቶችን ለማርገብ ያለሙ ናቸው። በሴንት እንደገለጹት ዋይት ሀውስ አዲስ ቀረጥ የመጣል ውሳኔ ትራምፕ እና የቻይናው ፕሬዚዳንት ሺጂፒንግ በደቡብ ኮሪያ ተገናኝተው የንግድ ግጭት ጋር የተያያዙ ጉዳዮችን ለመፍታት ጊዜ እንዲያገኙ እስኪደረግ ድረስ ሊያዘገየው ይችላል። ቻይና ቀደም ሲል የኩል የንግድ ንግግሮች ጥሪዋን ደግማለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎጂያኩን የቀረጥ ጦርነቶችና የንግድ ጦርነቶች የማንንም ወገን ጥቅም አያገለግሉም በማለት አጽንኦት ሰጥተዋል ሲል ስፑትኒክ ዘግቧል ለዛሬ የተዘጋጀው መረጃ ይህ ይመስላል በሌላ ዝግጅት እስከምንመለስ ድረስ በሰላም ቆዩን